ነገር መበደል የለብህ አዴ እንዴት ኔ ያለችም በዛ ላይ ደግሞ ዴቭም ሊዱ ብቻ ሁሉም ነገር ውጥንቅጡ እየወጣ ነው ባርኪ ሊዱ ወንድሟ ስላለ አንተ አትጨነቅ ያው አዴም ቢሆን ዴቭ ፍቅረኛዋ አለሉት ፍቅረኛዋ አዎ አንተ ምን ያገባሃል እነሱ የራሳቸው ጉዳይ ነው በቃ አንተም ወደ ስራ ተመለስ እናቴን ያበደሯት አራጣ አበዳሪዎች ቤታችን ሊወስዱት ነው አንተ ደግሞ የኔን ነገር በጣም ችላ እያልከው ነው። ቤዛ የአንቺን ብር ስላቆየሁብሽ በጣም ቅር ታደርግልኝ። የአንቺ ገንዘብ ቢቆይ የሚመለስ ነገር ነው። እዚህ ጋር ግን አንዴ ከጠፋ ማይመለስ ነገር አለ። የሊዱነት በምንም ነገር መመለስ አልችልም። ከጠፋ ጠፋ ነው። ቅድሜ መስጠት ላለብን ነገር ቅድሜ አንስጥ። አልገባኝም ባርኪ እንደዚህ ስል ደግሞ የአንቺ ነገር ቀላል ነው ብዬ ሳይሆን ቅድሜ መጨረስ ያለብን ነገሮች ስላሉ እነሱ እናስቀድም ብዬ ነው። ታዲያ ወዴት ነው አዴ? ፈጣሪ በምን ቀን ነው ከእንደዚህ ፋራ ሰው ጋር ያገናኝ? ይሄ ሊዱ አደይ፣ ሊዱ አደይ፣ ቆይ ምን አይነት ሞኝ ሰው ነው

ፖሊሶች መጡ። ፍቅር፣ ስራሽን ያሰብሽልን ሁሉ ሰምቻለሁ። ከዚህ በኋላ አደለም እኔ መንካት ስለ እኔ ስታወር እንዳልሰማ አዴ ትሰማኛለሁ። ትርፎ ሪያ ተወራሽ ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ብዙ ትትረፍረፍ እይበልልን። አደይ ክፍል አምሳ ሶስትን ይዘን ከች ብለናል። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ የሆኑ ፍቅርና ብስሚላ ፍቅርና ቤዛ ሴራቸው ተጋለጠባቸው። ፍቅር አዴይን አሳልፋ ለመስጠት ነበር ፍላጎቷ ፍላጎቷ ግን አልተሳካላትም። ወደፊት ስ ይሳካላታል፣ አይሳካላትም አብረን የምናይ ይሆናል። እስከዚያው ላይክ ሼር ሰብስክራይብ እያደረጉ እያበረታቱን ቤዛስ የናሆልን ቤት ለመውረስ ብላ መታ ሌላ አለም ውስጥ መግባቷ ዴቭም አዴይን በማጣቱ እጅጉን ተጎድቶ ነበረ። ግን ሆኖም አሁን ከቸው ላለታለች አዴ እና ኦልም እጅጉን አዝኗል። እናቱን እና የሚወዳትን አብሮ አዴጉን ስላጣ ለዛም ነበር ሊዱን አሳልፎ ሊሰጣት እየፈለገው ሊዱ መሞቷን ሲሰማ ግን እጅጉን ፍቅረኛው መሞቷን ሲሰማ እጅጉን ስላዘነ ሊዲያን እና አዴይ ለቋቸዋል። ኧረ እኔ በጭራሽ አይቻት አላቅም። ባለፈው አባቷ ደውሎ ቡሉ ፈልግልኝ፣ ለምን ያው፣ በቃ ለማስፈለገው ወንድ ሊድራት ነው። እና ምን አልካቸው? ምን እለዋለሁ? እኔም አንተ ቤት እያለሁ ያየኋት ነኝ፣ አይቻት አላቅም አልኩትም። እንዴ ነው ዛሬ አሁን እንደዛ ቆይ ምን በደልኩሽ እህቴ እኔ ኔን እንዲከፋሽ አደረግኩት አንተ ላም ሁላችሁ ምን አይነት አትፈልጉኛል ማን ነው እንደሱ ያልሽ የ እህቴ ስለ ማን ፈልግ ሲሆን የምትሰሪያቸው ስራዎች ጥሩ ስላሉ ነው እሺ ዴቭ አሁን ደክሞኛል በእናትህ ልተኛበት ውጣልኝ እሺ በቃ ተኝ እህቴ ግን ለማሚና ለአባቢ ደውለሽ ንገሪያቸው እሺ ምንም ስላልነገርኳቸው በጣም ተጨንቋል ደግሞ ይኸውልሽ ተሳስተሽ እንዳትቀባጥሪ እሺ እኔ ምንም አልነገርኳቸው እሺ ደውላቸዋለሁ። ዴቭ ዴፍ ስለተመለሽ ደስ ብሎኛል። ስለ ናኦል ጉዳይ ግን አልጨርስንም እናወራበታለን። እሺ ዴቭ፣ ናኦልን ስላባረርከው በጣም ተናድጄ ይባሃለሁ። እዚህ ቤት እንድደርስ ያደረገኝ እኮ እሱ ነው። ምን እያልሽ ነው እህቴ? ቆይ፣ እግርሽን የሰበረሽን ሰው ስላዘለሽ ብቻ ይቅርታ መትው አንቺ። የትኛው አጻድቅ ብትሆኝ ናኦል እግሬ አልሰበረኝም። በእሱ ዙሪያ ምንም ብትኛ አላምንሽም እሺ ሊዱ። እሺ፣ ማታምነኝ ከሆነ ስለሱ ምንም አልነግርም። የራስሽ ጉዳይ ነው። ሰምኛልሽ ሊዱ። ሁለተኛ እንደዚህ እንዳታደርግሽ ስሚ ደግሞ ያለ እኔ ፍቃድ ይውልሽ አንድ ከዚህ ቤት እግርሽ እንዳይወጣ እሺ ምን ይውልሽ አይ ካልሽ ደግሞ ያደረግሽውን ነገር ለማሚና ለዳዲ ይነግራቸዋል ያንቺ ምርጫ ደግሞ ምን ፈለግሽ መጣሽ ለሆራሽ ፈልጋለሁ። እዛ ስለ ተፈጠረው ስለ እያንዳንዱ ነገር መስማት ትፈልጋለሁ። አትልፊ፣ ምንም ነገር አልነግርሽም። ይዙጪ። ማንን ተማምነች ነው? ቆይኔ፣ ይውጭ ያልሽ ሌላ ነገር ሳይከተልሽ አሁን ከዚህ ክፍል ጭል ረፍት ላልግበት። ክፉ ናኦል ብዙ ነገር ሽንቀይሮታል ማለት ነው። አረባክሽ፣ እኔ ቲቪ አርለው ምሽ ማንም እየመጣ ሚካያየረኝ። አሁን ወር ልፈልግ ነው ሰዎች ጉደኛ ማን ነው ጉደኛ ቆይ እዚህ ቤት ከአንቺ በላይ ማን ጉደኛ አለ ስንት ቢከፍላችሁ ነው ቆይ ለዛ ላይ ነው ስራውን እየደበቃችሁለት ሰምኛለሽ ስለ ሱላን ጫ ለማስረዳት ግዴታ የለብኝም ለባርኮትና ለዴብ ከነገርኳቸው በቂ ረረ ይሄ ማይ ውሳን አነጋገር ነው ቆይ ስንት ቢከፍላችሁ ነው አዴግ እንደዚህ ሲታት መስኝ ነበር ለካ ይለያልሽ ነሽ ቆይ ምን እያልሽ ነው ቤዛ ያምሻል እንዴ ምን ነው አልገባኝም እያልሽ ነው ሴትነትሽን ሸጠሽ ያገኘሽው ገንዘብ እንዴት ነው እስቲ ለኛም ከልምዳችሁ አካፍሉ ች ንግግሽን ብታስተካክል ጥሩ ነው። እኔ እንደዚህ አይነት ሴት አይደለሁም። ድጋሚ ስለኔ እንደዚህ ስታውሪ ልስማሽና። እኮ እኔ አድሬ ፍቅረኛ በጣም ተራና ክብሬ የሚነካ ንግግር ስለተናገረችኝ ነው። አዴ ቤዛ መናደደችባት እጅጉንም ሲያንሳት ነው። ምን ያክል የወረዴ አማርኛ ትጥልባት አቃጠለቻት። ቤዛ ውሸቱ አሁንም እንደቀጠለ ይገኛል። መቼም ቢሆን አማትታር ማለት ነው። ደብና አደይ ፍቅራቸውን ቀጭቋ እያረጉ እዚህ እያሳልፋሉ። በዛ መሀል ላይ ጥያቄውን ለመጠየቅ ነበር ወደ እሷ ክላስ የገባ፣ ግን ጥያቄው መልስ አላገኘለትም። አላመናቸውም። ስላላመናቸውም ነው ጥያቄው መጥያቄ መለስ እየፈለገው። ውድና የተከበራቸው የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያረጉ ቤተሰብ የሆኑ ስለምታበረታቱን እጅግ አድርገን እናመሰግናለን። ሁሌም አብሮነታችሁ ኃይል ላይን፣ ከልብ እናመሰግናለን።